ኑ ጥበብን እንማር መጽሐፍ ቅዱስ ምሳሌ አንድ የእስራኤል ንጉሥ የዳዊት ልጅ የሰለሞን ምሳሌዎች ጥበብንና ተግሳጽን ለማወቅ የእውቀትንም ቃል ለማስተዋል የጥበብን ትምህርት የጥበብን ትምህርት ጽድቅንና ፍርድን ቅንነትንም ለመቀበል ብልሃትን ለአላዋቂዎች ይሰጥ ዘንድ ለጎበዛዝቱም እውቀትንና ጥንቃቄን። ጠቢብ እነዚህን ከመስማት ጥበብን ይጨምራል፣ አስተዋይ መልካም ምክርን ገንዘቡ ያደርጋል። ምሳሌ ምሳሌንና ትርጓሜን የጠቢባንን ቃልና የተሸሸገውን ነገር ለማስተዋል የጥበብ መጀመሪያ እግዚአብሔርን መፍራት ነው። ሰነፎች ግን ጥበብን ተግሳጽን ይንቃሉ። ልጅ ሆይ የአባትህን ምክር ስማ፣ የእናትህንም ሕግ አትተው። ለራስህ የሞገስ ዘውድ ላንገትህም ድሪ ይሆንልሃል። ልጅ ሆይ ኃጢአተኞች ቢያባብሉህ እሺ አትበል። ደምን ለማፍሰስ ከእኛ ጋ ና እናድባ፣ ለንጹሁም ለንጹሐንም ያለ ምክንያት ወጥመድን እንሸምቅበት ቢሉ፣ በሕይወታቸው ሳሉ እንደ ሲኦል ሆነን እንዋጣቸው፣ በሙሉም ወደ ጉድጓድ በሙሉም ወደ ጉድጓድ እንደሚወድቁ ይሁኑ። መልካሙን ሀሳብ፣ መልካሙን ሀብት ሁሉ እናገኛለን፣ ከምርኮውም ቤታችንን እንሞላለን። እጣህን ከእኛ ጋር ና ጣል፣ ለሁላችንም አንድ ከረጢት ይሁን ቢሉ ልጄ ሆይ ከእነርሱ ጋር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 ቃልን ትናገራለች። እናንተ ያላዋቂዎች፣ እስከ መቼ አላዋቂነት ትወዳላችሁ? ፌዘኞችም ፌዝን ይፈቅዳሉ፣ ሰነፎች እውቀትን ይጠላሉ። ወደ ዘለፋዬ ተመለሱ። እነሆ መንፈሴን አፈስላችኋለሁ፣ ቃሌን አስተምራችኋለሁ በጠራሁ ጊዜ እምቢ ስላላችሁ እጄን በዘረጋሁ ጊዜ ማንም ስላላስተዋለ፣ ምክሬን ሁሉ ግን ቸል ስላላችሁ፣ ዘለፋዬንም ስላልፈቀዳችሁ እኔም ስለዚህ በጥፋታችሁ እስቃለሁ፣ ጥፋታችሁም በመጣ ጊዜ አላግጥባችኋለሁ። ድንጋጤ እንደ ጎርፍ በደረሰባችሁ ጊዜ ጥፋታችሁም እንደ አውሎ ነፋስ በመጣ ጊዜ ጭንቅና መከራ በወረደባችሁ ጊዜ፣ የዛን ጊዜ ይጠሩኛል፣ እኔ ግን አልመልስም። ተግተው ይሹኛል፣ ነገር ግን አያገኙኝም። እውቀትን ጠልተዋልና እግዚአብሔርንም መፍራት አልመረጡምና፣ ምክሬን አልፈቀዱምና፣ ዘለፋዊንም ሁሉ ንቀዋልና፣ ስለዚህ የመንገዳቸውን ፍሬ ይበላሉ ከራሳቸው ምክርን ይጠግባሉ አላዋቂዎች ከጥበብ መራቅ ይገድላቸዋል ሰነፎችም ቸልተኛ መሆን ያጠፋቸዋል ሰነፎችም ቸልተኛ መሆን ያጠፋቸዋል የሚሰማኝ ግን በእርጋታ ይቀመጣል ከመከራ ስጋት ያርፋል ይላል መጽሐፍ ቅዱስ ምሳሌ መጽሐፍ ላይ እንግዲህ ምሳሌ መጽሐፍ ስናነብ ምሳሌ መጽሐፍ ላይ የሁሉም የጥበብ አይነቶች እንዳለ ተጽፈውልናል ማለት ነው። በመጽሐፍ ቅዱስ ያው ሰው የሚተዳደርበት ሁሉም ህግ አለውና በያለንበት ቦታ ወይ ደግሞ በያለንበት ሀገር የምንኖር ሰዎች ሀገራችንም ሆነ የኢትዮጵያ ህግ አላት። ሌላውም ሀገር ደግሞ የምንኖርበት ሀገር መተዳደሪያ ህግ አለ። የዚያን ሀገር ህግ አላወቃችሁም ማለት ከተጠያቂነት አትድኑ ማለት ነው እና በህይወታችንም እንግዲህ የሰው ልጅ በምድር ላይ ሲኖር የምድር ህግ እንዳለ ሁላ በህይወታችንም ደግሞ ለነፍሳችን የተሰጣት ህግ አለ። ያንን ህግ አላወቅንም ማለት ግን ከተጠያቂነት እንድናለን ማለት አይደለም። ያንን ህግ ደግሞ እንዴት እናወቅ? የምድሩን ህግ እሺ የሆነ ስለ ሀገሪቷ የሚያቅሰውም በማንኛውም ሚዲያ እንደዚህ ሊነግረን ይችላልና ግን የመጽሐፍ ቅዱስ ህግ ደግሞ አለ እግዚአብሔር በስትንፋሱ ነው እንግዲህ የፈጠረን የሰው ልጅ እግዚአብሔር የስራ ውጤት ነው የእጅ ስራ ነው እና ለዛ ለተሰራ ነው ነገር ደግሞ የምንተዳደርበት ህግ አለ ማለት ነው። ለሁሉም ነገር ምንድን ነው የሚያስፈልገን? ጥበብ ያስፈልገናል። ጥበብ ከሌለ ማንኛውም ቦታ ለሁሉም ነገር አስቸጋሪ ነው። ከሰው ጋር ለመኖር በሉት፣ ከሰው ጋር ለመስራት በሉት፣ የሰው ልጅ በሁሉ አጋጣሚ ከሰው ጋር ነው የሚኖረውና ከሰው ጋር ስንኖር ደግሞ ጥበብ የምናልፍበት ነገር ትግስት ከሌለን ከባድ ነው የሚሆንብን። ከሰው ጋር መጋጨት ይመጣል። የሰውን ባህሪ፣ ሰውን አይታችሁ አትረዱት ከሆነ መኖር ከባድ ይሆንብናል ማለት ነው። እና ብዙዎቻችን ምንድነው